ሄሊኮፕተር ሄድጉት ሄድኩት በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበረም። እንዲህን አትሊስት ሀብት ለመጠቀም እንኳ መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠየቅ ነበረ። ያን እንኳ ያልኩት ለመዝረፍ ነበረ፣ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። ሾካካ ጂኒ፣ ገና ምን አይተህ ስጋዊ ሞታችሁን ትፈልጉታላችሁ፣ ግን አታገኙትም። ገና በቁማችሁ ሲዖልን ትተዋወቃላችሁ። ሶፍ ዑመር ኬቭ ውስጥ ያየነው ነገር በሆነ ዘመን የኢትዮጵያውያን ስልጣኔ ይመስለኛል። ለዚህ መነሻ አንደኛ፣ ላሊበላ በሄድኩበት ወቅት የነገሩኝ ከላሊበላ እስከ አክሱም ውስጥ ለውስጥ የሚያስኬድ ኬቭ አለ ይላሉ። የተወሰነ ሞክረው ጨለማ ስለሆነ የአየር ችግር ስላለ ፈርተው ተዉ እንጂ የሞከሩ ሰዎች አሉ። ጻድቃን፣ ደግሞ እንደነገረኝ ፋጼ አካባቢ ዋሻ አለ። እነሱም ትንሽ ሞክረው ትተውታል፣ ግን በጣም ርቀት ወዳለው ቦታ እንደሚወጣ እንደሚያገናኝ ሪፖርት ሰምተዋል። በሆነ ዘመን የኢትዮጵያን ዜጎች በየቦታው ዋሻ ፈልፍለው አንድን ጫፍ ከላይ ማገናኘት ትምምድ የነበራቸው ይመስለኛል። የበለጠውን ተመራማሪዎች፣ ሳይንቲስቶች መፈተሽ ይኖርባቸውም። ለምንድን ነው እኛ ስንመጣ እዚህ አካባቢ የሚታወቀው ዋሻ ይሄ አይደለም። ስንወጣ አሳያችኋለሁ፣ በሌላ ጫፍ ያለ ነው። እዚያ ውሃስ አስቸግሮን ስንፈልግ ያገኘ ነው። ይሄን እንብዛ ማይታወቅም። ይሄ ዋሻ ቅድም ሶፍ ዑመርን አቃዋለሁ ያለ ሰው ማንኛችሁም አታውቁት። ይሄን ዋሻ የምታውቁት በዛኛው ጫፍ ያለውን ነው። ሲፈለግ ተገኘ። አሁን ያልደረስንባቸው በጣም በርካታ ቦታዎች አሉ። የሚገርማችሁ አንደርግራውንድ እንዳለ እዚህ ውስጥ ያልገባንበት ሰም ዋሻ አንደርግራውንድ እንዳለ ብዙ የማናቃቸው ጉዳዮች አሉ። ከታሪክ ጋር ጸብ አይኑረን የሚለው እሳቤ ሶፍ ዑመር ላይ ጀመር ነው አይደለም። ከግጭት በፊት ታስታውሶ ከሆነ አክሱም የጣሊያን መንግስት፣ ለምኜ ይዤጄ ነበር። የወደቀውንም እናነሳለን፣ ያለውም እንዳይወድቅ እንከላከላለን ብለው ስራ ጀምረን ነበር። ላሊበላ የፈረንሳይ መንግስት ብቻ ሳይሆን ፕሬዝዳንት ማክሮን ይዤጄ ነበር፣ አይቶ ተደንቆ፣ ገንዘብ መድቦ፣ ሙያተኛ መድቦ ስራ ጀምረናል። በጣም ብዙ ርቀት ሄዷል። አደናቃፊዎች ለመጨረስ ባያስችሉንም፣ የፋሲል ቤተ መንግስትን ልትወስዱ፣ ለመቶ ዓመታት ማንም ዞር አላየውም ወደ ነበረበት ወይም ከዚያ በተሻለ አስውበን ሰርተነዋል። ሶፍ ዑመር ሌላው ምሳሌ ነው። አባጅ ፋር አለ በኢየሩሳሌም መስጂድ አለ በዱባይ ቸርች አለ አክሱም። የተለየ የሚያደርገውና ለሙስሊሞች መስጊድ የሚከለክልበት ምክንያት አሳማኝ አይደለም። እዚህ ስፍራ ላይ የዛ የሰባት መቶ ስምንት መቶ ዓመት በስልሳ ቋንቋ መድረሳ ያስቀሩ ነበር። በስልሳ ቋንቋ ከናይጄሪያ ጭምር ሰው መጥቶ እዚህ ቁርአን ይቀራ ነበር። የቀደመ ስልጣኔ መታያ ድንቅ ስፍራ ሶፍ ዑመር። ከባሌ ተራሮች የሚነሱ ወንዞች በዚህ ድንቅ ተፈጥሮ መካከል ለ15 ኪሎ ሜትሮች ያክል ተጉዘው ለስፍራው ድምቀትን ያላብሱታል። ይህንን ስፍራ በጠቅላይ ሚኒስትር አብይ አህመድ ከተመራውሉ ጋር የጎበኙት የናይጄሪያ የቀድሞ ፕሬዚደንትና የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛው ኦሉሴጎን ኦባሳንጆ የቀደመ ስልጣኔ ማሳያ የሆነውን ይህንን ስፍራ በመጎብኘታቸው የተለየ ስሜት እንደፈጠረባቸው ይናገራሉ። widely in the world, in Asia, in Latin America, in Europe. በመላው ዓለም በእስያ በላቲን አሜሪካና በአውሮፓ ብዙ ስፍራዎች ተዘዋውሬ ተመልክቻለሁ። ዋሻዎችን፣ የድንጋይ ላይ ጽሁፎችንና ጥንታዊ ህዝቦች ይኖሩባቸው የነበሩ ስፍራዎችንም አይቻለሁ። ነገር ግን እንደዚህ አይነት ነገር አይቻላውቅም። ስለ ድንጋይ ዘመን ስልጣኔ ማንበብ አሊያም እንዴት እንደነበር በአእምሮ መሳል አይጠበቅም፣ እነርሱ እዚሁ አሉና። ኦባሳንጆ ይህንን ስፍራ ጠብቆ በማቆየት የቱሪስት ምንጭ እንዲሆን ማድረግ ያስፈልጋል ይላሉ። ለዚህም ለቱሪዝም መዳረሻ ልማት መነሳሳት እንዲሆን የ10 ሺህ አሜሪካን ዶላር ድጋፍ እንደሚያደርጉ ቃል ገብተዋል። የገሃነም እሳት እራቶች አብዮት አህመድ አሊ፣ አቴቴ ዝናሽ ታያቸው

ሽመልስ እብዱሳ፣ እዳነች እባቤ፣ ጃዋር ጂኒ መሀመድ

ጌታቸው ረዳ፣ ጻድቃን፣ ከማን ጋር ነው የምንደራድረው? ፈትለወርቅ ገብሬ